ቤተሰቦች እንዴት ናችሁ? ዛሬ ቀን ደግሞ የእሁድ ቀን ውሎዬን ላሳያችሁ ነው። ቪዲዮን እስከ መጨረሻ ድረስ እንድታዩት ብዬ እንግዲህ በትህትና እጠይቃችኋለሁ። ለዚህ ቪዲዮ እንግዲህ ሁለት ሺ ላይክ እጠብቃለሁ። ቤተሰቦቼ ከእናንተ ላይክ እና እስከ መጨረሻ ቪዲዮን ማየት ይጠበቅባችኋል። እንግዲህ ቤተሰቦቼ በደንብ ትዝናኑበት፣ አላችሁ በጣም ደስ የሚል ውሎ ነው የዛሬ ቀን ውሎ። እንግዲህ ኢትዮጵያ ውስጥ ስትኖሩ ማህበራዊ ኑሮ የሚባል ነገር አለ እንግዲህ በተለይ ደግሞ እንግዲህ በራዮች አራስ ስትወልድ እንዴት እንደሚጠየቅ ላሳያችሁ ነው ቤተሰቦቼ፣ ውላችሁን ከኔ ጋ አድርጉ። እኔና ሙለር አብረን ነው የምንውለው ዛሬ። እንግዲህ ሙለርዬ ካሜራ ካሜራማን ነው የሚሆነው በብዛት። አንዳንድ ጊዜ ደግሞ አስገባዋለሁ አሳያችኋለሁ። እንግዲህ ከኔ ጋ ውል ቤተሰቦቼ። ይችኛዋ ደግሞ አሴ ትባላለች፣ ጓደኛዬ። እነዚህ ግን እንደኔ ናችሁ ማለት ልጆች ቤት እየተንጫጩባችሁ ምናምን ከዛ ማለት ነው ልጆቻችሁ ቤት አስቀምጣችሁ ስትወጡ የሆነ በቃ ዘና ነው የምትሉት ስለትንሽ ሰዓት ቢሆንም፣ ሺ ባይ ዘ ወይ ደግሞ እንደዛ ብላችሁ ስልጭት ብላችሁ ከቤት ወጥቷችሁ ማለት ነው። መንገድ ላይ አዝለው ሳያቸው ሴቶቹ ህፃን ልጅ አዝለው ምናምን ሳያቸው ማርያምን እቀናለሁ እና ጭራሽ አብሶ ደሞ ጡት ሲያጠቡ ምናምን ሳይ እንዴት እንደምቀናና ወይኔ። ነገር ግን በጣም ነው የሚገርመው ቤተሰቦች እንደሚታይ እንግዲህ ፀጉሬ፣ ታጥቤ ወደ ፀጉር ቤት እየሄድኩ ነው። ፀጉሬ በጣም አሪፍ ተኩስ ነው የምሰራው ዛሬ ቀን እንግዲህ ፍሬዝ ግን፣ እንዴት ነው ፀጉሬ ባይዘው እየሳሳ ነው። እናንተ ቅቤ ስቀባ እንደዚህ ፀጉሬ እየሳሳቢ ነው እናንተ ጋም ነው ግን እንደዚህ ይገን ማለት እንግዲህ፣ ቤተሰቦቻችን ካስክ ወጥቻለሁ። ለማንኛውም አንድ ምክር ጣል ላርግላችሁ። መቼ ስኔ እንደዚህ ዓይነት ቪዲዮ ስሰራ የሆነ ነገር ነግራቸዋለሁ ብዙ ጊዜና ካስክ ከመግባታችሁ በፊት ቅቤ ተቀብታችሁ እንግዲህ እንደዚህ ታጥባችሁ ምናምን ካስክ ስትገቡ እንዴት እንደሚያምር ጸጉራችሁ ምን አይነት ውበት እንደሚኖረው እንግዲህ እስከ መጨረሻ እዩትና እንዴት እንደሚሆን ታይታላችሁ። ቤተሰቦቼ ካስክ መቼስ አንድ ሰዓት ነው የሚቀመጠውና ከባድ ነው። አንድ ሰዓት ማለት በጣም ከባድ ነው። ታውቃላችሁ አይደል? ካስክ በጣም ሙቀቱ አዛ ነው። በተለይ ደግሞ እኛ አካባቢ ትንሽ ሞቅ ስለሚል ኮንዲሽኑ ማለት ነው መቋቋም አንችለውም። ግን ቅቤ ተቀብቼ ስገባ ያለው ሰላም ልነግራችሁ አልችልም ቤተሰቦቼ፣ እንዴት ደስ እንዳለኝ። እውነት ነው የምላችሁ ማርያምን፣ አንድ ሰዓት የተቀመጥኩ እራሱ አልመሰለኝም። እና እንደገና ደግሞ ፀጉራችሁን ስታፈርሱ በቅቤ ብታደርጉት ጥሩ ነው፣ ፀጉራችሁ እንዳይጎዳ። ምክንያቱም እንደዚህ በእሳት እያቃጠል ነው መቼስ ላይጎዳ አይደለም፣ ይጎዳል። እኔ በፀጉሬ በጣም ነው ምሳሳው፣ የምር ያሳዝነኛል በጣም እንደዚህ ተሰርቶ እኮ ያምራል፣ ውበት አለው። ግን ማለት ለቀጣይስ ፀጉሬ እንዳያልቅብኝ ምናምን አስባለሁ እና ግን ደግሞ ካልተጠቀምኩበት ምን ያደርግልኛል እምላለሁ መቼስ። እናንተስ እንደኔ ናችሁ ቤተሰቦች? እስኪ ኮሜንት ስር አሳውቀኝ። ለማንኛውም ማለት ነው እናንተ ምን እንደምታደርጉ ንገሩኝ። ከእናንተ ደግሞ አንድ የወሰድኩት ኮሜንት ስር ጽፋችሁልኝ የሚገርመው ማለት ነው ፀጉሬ ብዙ ጊዜ ቅጥ ቤተ ቀብቼ ታጥብኝ ምናም ሽታው እስከ ሶስት ቀን አራት ቀን ይቆይ ነበር። ያስቸግረኝ ነበረ ሽታውና አሁን ግን ማለት ነው እናንተ በነገራችን መሰረት ስታጠበው ፀጉሬ መጀመሪያ በሻምፖ እሽት ታረገውና፣ ና ውሃ ሳላስነካ ማለት ነው አጋጣሚ ማታውቁ ተመልካቾቼ ካላችሁ ብትጠቀሙበት ብ ነው መነግራችሁና በሻምፖ በደረቁ እሽት ታረግና በእውነት ነው ምላች በደንብ እሽት ታደርጉትና ከዛ በኋላ ታጠቡት ሽታ የሚባል ነገር የለም። ቅቤ መቀባታችሁ ምንም አይታወቅም፣ ማለት ነው። የእኔ ፀጉር ደግሞ ትንሽ ብዛት ስላለው ሽታ ቶሎ አይለቅምና በጣም እቸገር ነበር። በእውነት ማለት እንዲህ ቅቤ ታጥቤ ምናምን እፎይ ብዬ፣ ቅቤ ወዳለው እኮ ግን ከታጠብኩ በኋላ ሽታው እንዲኖር አልፈልግም። መቼ ስታቃላችሁ፣ ቅቤ የፈለገ ብትወዱ ሽታው ትንሽ ያስቸግራል፣ አይደለም? እሱ እንዲኖር አንፈልግምና ይችን ነገር ተጠቀሙባት። ከዚህ በላይ ደግሞ ሌላ የምታውቁት ነገር ደግሞ ካለ ኮሜንት ስራ ሳውቁኝ መቼስ እኛ ሴቶች ስንባል ስለ ውበታችን በጣም ነው የምንጨነቀው፣ አይደል ቤተሰቦች? እንዴት አያችሁት? እስኪ ጸጉሬ፣ አስተያየት ስጡኝ በእውነት እንደዚህ አይነት ፍሬዝ ካብያ ተሰርቼ አላቅም። ዌቭ ይባላል መሰለኝ እና ተሰርቼም ስለማላቅ ስሙ ራሱ አላውቀውም ነበር። ባለ ጸጉሬ ቤቷ እናት የነገረችኝ እሺ፣ ቤተሰቦቼ፣ ለማንኛውም አድራሻዋ አለማጣ አልሆናችሁም ማለት ነው። ኮንዶሚኒየም፣ ይሄ ገብርኤል ያለው ኮንዶሚኒየም ላይሽ የውበት ሳሎን ይባላል። ሂዳችሁ ጎብኛት። በጣም ጎበዝ ልጅ ናት። ማርያምን በጣም ነው የምትችለው። በዛ ላይ ትህትናዋ፣ ብቻ በጣም ተመችታኛለች። ደንበኛ አድርጊያታለሁ። ቤተሰቦች ሂዳችሁ ጎብኛት እና እንግዲህ እዚህ ጋር ጓደኛ ጋር ተገናኝተናል። የእሷ የወንድሟ ሚስት ወልዳ እንግዲህ መድረስ እንደገና ምንድን ነው የሚባለው ቀለበትም ያስራሉ እና በጣም ደስ የሚል ውሎ እንደምታዩት፣ እንግዲህ የሰው ብዛት ልነግራቸው አልችልም፣ ቤተሰቦቼ የሴቱ የወንዱ ብዛቱ በስማም ብቻ፣ አላቅም እንዴት እንደሚሆን ለቀጣይ። እኔ እውነት እየጨነቀኝ ነው ያለው። ማለት ይህን ያህል ሰው አራስ ለመጠየቅ ነው የሚሄደው እኛ አካባቢ። እና በጣም እኮ ደስ ይላል፣ በጣም ነው ደስ የሚለው እንደዚህ ተሰብስበን ስንሄድ። እዛ ደግሞ በጣም በክብር ነው የሚቀበሉን። ብቻ በጣም ነው የሚንከባከቡን ምናምን ነገር እና ግን በሴት ወንድም ያለው ወጪ በጣም ከባድ ነው። በወንድ ቤትም ያለው ወጪ ልክ እንደዛ ነው። እንግዲህ ይዘን ነው የምንሄደው ነገር ታይታላቸው በጋሪ ተጭኖ የዱቄት የምኑ የዳቦ፣ ኧረ በስመ ስላሴ በጣም ብዙ ነገር ነው ያለው እና እንደገና ደግሞ ማዘያ ታውቃላቸው፣ አንቀልባ እሱ ራሱ ሳይቀር ነው ይዘን ሄድ ነው እና ትንሽ ወጪ በዛ አለ እንጂ እንደዚህ መሆኑ ደስ ይላል ግን ድሃና ሀብታሙ እኩል ለመሆን ትንሽ ጭንቀት ላይ የሚጥል ነገር ይመስለኛል። እያያችሁት ነው የሰው ብዛት እውነት ይህ ነገር ግን ማለት ነው ቢቀርል አለሁ። በእውነት እኔ እንጃ። የኔ ፍቅር ይች ልጃ እያቻት የኔ እናት ወይ፣ እንዴት ነው የምታምረው! ለማንኛውም የሲስተር ልጅ ናት የኔ እናት፣ በጣም ስለመወዳት ነው ቪዲዮ ላይ እንደዚህ ያስገባሃት። እና ቤተሰቦች እንግዲህ ይዘን ሄድ ነው እንደምታየት ዱቄቱ ነጭ ዱቄት አለ እንደገና ጤፍ አለ። የምታዩት ቀዩ ማዳበሪያ ጤፍ ነው ቤተሰቦች። ዳቦ እንደምታዩት እንደገና ያረቂ ማዋት የቢራ ማዋት ለስላሳ ብታዩ ማለት ነው። በጣም ብዙ ነገር ነው ይዘን የምንሄደው። ይዘወይ እንደየ አካባቢው አራስ ጥየቃ መቼ ይለያያል አይደል? እኛ አካባቢ ደግሞ አሁን እንደዚህ አይነት ነው ያለውና እውነት ነው ምላችሁ እኔ ማሳልፍ ያሉ እንደ አጋጣሚ ሆኖ ቪዲዮ ተቀርጾ አልተፖሰተም እንጂ በዛ ሰዓት ገና ገና እየጀመርን ስለነበር አልተፖሰተም፣ ሆኖ እንጂ እንደ ማስታወሻ ማስቀምጠነዋል። ባይዘይ የእኔ ራሱ በጣም በሰፊው ነበር መድረስ የነበረውእና ትንሽ ከበድ ይላል። ለባካች ቤት ሰዎች ማለት ቤተሰቦቻችን ብንመክራቸው ይህንን ባህል ብናስቀር እውነት ትንሽ ከበድ ይላል። በእርግጥ ነው የዛሬ ቀን መድረስ ብቻ አይደለም እንደነገርኳችሁ ቀደም ብዬ ቀለበትም ነው አንድ ላይ ነው ከክርስትና ጋር ክርስትና ነው መድረስ ነው። እንደገና ደግሞ ቀለበት ሶስቱ አንድ ላይ ስለሆነ በጣም ነው ደስ የሚለው። በአንድ ላይ ሁሉ ነገር ሀሳብህ በአንዴ ጠቅለል አድርገህ ነው የምታወጣው፣ እና ይሄ ነገር ራሱ በጣም ደስ ይላል። በአንድ ጎን ስታዩት ምንም ቢጨናነቁ ራሱ ግን ሰው ውስጥ ፕሮግራም በአንድ ቀን ሲሆን ለባለቤቶቹ ትንሽ ቀለል ይላል። ለማንኛውም ቤተሰቦቻችን ቤት ገብተን አረፍ ብለናል። ትንሽ ቦታ ስላልተመቼኝ ለካሜራም ሰውም ትንሽ እንዳይደብራቸው ምናምን ብዬ ላይ ነበር ወጣ ብዬ ነበር ቁጭ ያልኩት። እንደሚቻይኝ ቤተሰቦቼ እንግዲህ ጠላ ጠጡ። እኔ ጠላ ጨጣም። ጠላ ለምትወድ ግን አርሂቡ ብያለ። ቤተሰቦቼ እንዴት እንደሚያምር መልኩ እያያቸው ነው። ብቻ ግን ውጭ ሀገር ስትሆኑ ብርቅ የማይሆንባቸው ነገር የለም። ሽሮወጥ ራሱ ብርቅ ነው። እውነት አንድ ጊዜ እስር ቤት በነበርኩበት ሰዓት ማለት ነው ሳውዲ እስር ቤት እጄን ሰጥቼ ስለመጣ ለአንድ ወር ያክል እስር ቤት ውስጥ ነበርኩና ምን ናፈቀሽ ብትሉኝ ማርያምን ነው ላጭ ቀይወጥ በጣም ነበር ናፍቆኝ የነበረው። በጣም በቃ ኢትዮጵያ ገብቼ ቀይወጥ እስከምበላ በጣም ቸኩዬ ነበር። የራሴ ማለት የቤታችሁ እንጀራ የቤታችሁ ሰርታችሁ ርብስ ምስላሴ ምን ያህል እንደሚናፍቅና እናንተ ደግሞ እንደዚህ አይነት ቪዲዮ ስታዩ እንዳትቀኑ ቤተሰቦቼ ነገም እግዚአብሔር አምላክ ፈቅዶላችሁ ወደ ሀገራችሁ ስትገቡ እንደዚህ አይነት ነገር ሁሉም ጋር እንግዲህ መሳተፍ ትችላላችሁ። ስለቸኝ እንዳትሉ እንጂ መቼስ አሁን ላይ ኢትዮጵያ ውስጥ ማህበራዊ ኑሮ ትንሽ ከበድ ይላል። ከኑሮ ጋር ያለውን አንጻር ብታዩ ወደ ማለት ብዙ ነገር ነው ያለው። ክርስትና አለ፣ ሰርግ አለ፣ ልደት አለ፣ ቤት ምርቃን አለ። ወይኔ ምን ልበላችሁ? ምን ብቻ አሁን ደግሞ የመጣው ወይ በስማም ረ በእናታችሁ፣ ቤተሰቦቼ ሽምግልና የሚባለው ነገር እንዲት ጠልቼው ልሞት ነው በእውነት። እባካችሁ ቤተሰቦቼ ማለት ገና ልታገቡ ያሰባችሁ ካላችሁ፣ እንደገና ደግሞ የሚያገቡ እህቶች ካላችሁ፣ በእናታችሁ፣ በከሯቸው ማርያም ይህንን ባህል በእናታችሁ፣ የአባቶቻችን የእናቶቻችን ያልሆነውን ባህል ብታስቀሩ እባካችሁ ማለት ሰው ጋር ለመመሳሰል ማለት ያለው ሀብታም የሆነ ሰው እኮ ቢያደርግ እንኳን ቢያንስ ይሻላል አይደለ? ድሃውም ሀብታሙም እኩል ለመሆን መከራውን ሲበላ ነው የምታዩት አሁን ላይ በኢትዮጵያ ውስጥ ማለት ነው። እና ማርያምን በጣም ነው የሚጨንቀው ሽምግልናው ከሰርግ በላይ ነው። በጣም ሰፊ ነው የሚሆነው ይሄ ሽምግልና ነው ሰርጓ ነው ምንድን ነው ማለት ግራ የሚያጋባ ነገር ፕሮግራም ነው ያለው እና ትንሽ እባካችሁ ልብ አድርጉ ቤተሰቦቼ ቤተሰቦቻችሁ ለሽምግልና ነው ምናምን ብር ላኩ ሲሏችሁ አትላኩ ቢያንስ እንኳን ሌላው ቢቀር ተባባሪ እንኳን አትሆኑ ቤተሰቦቼ ምን አይነት ባህል እንደመጣብን አላቅም እንዴት እንደጠላውትን ልነግራቸው አልችልም አላቅም በቃ በዚህ አስተያየቴ ብትጠሉኝም ጥሉኝ እውነቴን ነው የምላችሁ እንዴት እንደሚደብረኝ በቃ አላቅም ማለት ያለው ፕሮሰስ እንዴት እንደሚያስጠላ ማለት እንዴት እንዴት ነው በቪዲዮ ሁሉንም ታዩታላችሁ ብዙ ጊዜ አይደለ ያያችሁ ነው መቼ ሶሻል ሚዲያ ላይ ብዙ ጊዜ እናንተ ስላላችሁ ታይታላችሁ ምን እየተካሄደ እንደሚውሉ ማለት ነው። እና እውነት ይጨንቃል በጣም ኧረ ማለት ባህላችን እኮ በጣም ነው ደስ የሚለው የራሳችን ያቆዩልን የአባቶቻችን የእናቶቻችን ባህል እኮ በጣም እኮ ነው የሚያምረው። ማርያምን፣ ሽምግልና እኮ ሴቷ ወጥታ እኮ አትታይም ነበር። እውነቴን ነው ማለት አይደለምና፣ እንደዚህ ተኳኩላ አምሮባት እንደዚህ ዳስ ላይ እንደዚህ ልጠብቅና በሰርጓ ቀን የትኛዋ ናት ሙሽራ ማለት የታደመው ቤተሰብ ሌላውም እሷ ሊወስድ የመጣው እስኪ አማረባት የትኛዋ ናት የትኛዋ ናት ሙሽራት ተብላ በጉጉት ነው ነበር የምትጠበቀውእና የሆኑ የአሁኑ ሽምግልና ያመጣብን ጣጣት ግን እኔ እንጃ። ብቻ ለእኔ ብቻ ነው ግራ የሚገባኝ አላቅም። ለማንኛውም ቤተሰቦቻችን ቀቤ ሲቀቡ አይታቸዋል። መጨረሻ ወደ ቤታችን ልንሄድ ስንል እንግዲህ አራስ ልጠይቁ ስትሄዱ መጨረሻ ላይ ቅቤ ራሱ ይዘንስን እንሄዳለን። ቡና ዘይት፣ ብቻ የማይቀር ነገር የለም ይዘነው፣ ከሄድን ቅቤ ደግሞ እንደዚህ እንቀባለን። እቤት ደግሞ አዘጋጅተው ምናምን ይጠብቃሉ። እንደዚህ ጨፍረን በደንብ ተጫውተን ወደ 11 ሰዓት ተኩል አካባቢ ነው ወደ ቤታችን የተመለስ ነው። እና በጣም ደስ የሚል ፕሮግራም ነበር። ቤተሰቦቼ ቪዲዮን እስከ መጨረሻ ድረስ ስላያችሁልኝ በጣም አመሰግናለሁ። ወዳቸዋለሁ። ባይ ባይ። ደህና ሁኑልኝ ቤተሰቦቼ። ቴንኪ በጣም አመሰግናለሁ። እሺ